ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም አሜን። ዛሬ ልደቴ ነው። ልደቴን በትንሣኤው የሰበከልኝ ቅዱስ እግዚአብሔር የተመሰገነ ይሁን። ለነሱ ሳይኖሩ ለኔ ኑረው። ለሰው መኖርን፣ ፍቅርን፣ መታገስን፣ ተስፋን፣ ትዕግስትን የገንዘብ ሳይሆን የሕይወት ዋጋ ሰጠው። ብዙ ነገሮችን እንዲስተካከሉልኝ ሁሉ ጊዜ ስለኔ የሚጨነቁ ቤተሰቦችን፣ እናትና አባቴን፣ እህቴን እንዲሁም ወንድሞችን እግዚአብሔር አምላክ እድሜ ናገን አይስጥልኝ። እናንተም እግዚአብሔር ይመስገን እያላችሁ እግዚአብሔር እንድታመሰግኑልኝ ነው። የእኔን የወጣትነት ዘመን የባረከ የእናንተን የወጣትነት ዘመናችሁ ይባርክላችሁ አሜን የኢትዮ ቻናል ቤተሰብ ያልሆናችሁ ደግሞ ደሞ የኢትዮ ቻናል ን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እና እንድታበረታቱን በአክብሮት ተጋብዣችኋለሁ በድጋሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ አደረሰን እግዚአብሔር አምላክ ሀገራችንን ሰላም ያድርግልን ጥሩ ጥሩ ጥሩ እግዚአብሔር አምላክ ፍጻሜሽ የሚያሳምርልሽ ነው። ሁላችሁም መልካም በዓል ሆናላችሁ።